አባትነት ሁሉ በሚሰየምበት በአባታችን ፊት ደግሞ እንበረከካለሁ። አሁን ደግሞ ለምንድን ነው የምንበረከከው ነው የሚለው አሁን ይሄንን አሁን ያነበብኩላችሁ የክርስቶስን ፍቅር ርዝመቱን፣ ከፍታውን፣ ጥልቀቱን ምን ያክል እንደሆነ ምን እንድትሆኑ እንድታውቁት፣ እንድትረዱት ተንበርክኬ እጸልያለሁ። ምክንያቱም በመስቀል ላይ የተገለጸውን የእግዚአብሔርን ፍቅር ሐዋርያው ጳውሎስ ነገሮች መተንተን የተማረና ግልጽ አድርጎ ማስተማር የሚችልበትን ጥበብ ከሰማይ የተቀበለ ሰው እንኳ ቢሆን ይህንን የመስቀል ፍቅር ግን በቃል ብቻ መግለጽ እንደማይቻል ተረድቶ ስለነበረ እንዲገለጥላችሁ የእግዚአብሔርን ፍቅር እንድታውቁት ተንበርክኬ ጸልያለሁ ይላል። ዛሬን የክርስቶስ ኢየሱስን ፍቅር የመስቀሉን ሚስጢር። ሕያው የሆነው መንፈስ ቅዱስ ራሱ ካልገለጠልን ካልረዳን በስተቀረ በቃል ብቻ የመስቀሉን ፍቅር ማወቅ አንችልም። ስለዚህ እንጸልያለን እግዚአብሔር ዛሬ ይህንን ምስጢር ለእያንዳንዳችን እንዲገልጥልን። ይሄ ደግሞ ከተገለጠልን በመንፈሳችን ካየ ነው ካወቅ ነው ከተረዳ ነው የክርስትና ሕይወታችን በማጠራጠር ሁኔታ ወደ ሌላ ይሄዳል ማለት ነው ምክንያቱም መስቀል ማለት የመስቀሉ ቃል ዝም ብሎ የሃይማኖት ቃል አይደለም። የቤተ ክርስቲያን ምልክት አይደለም። መስቀል መስቀል ግን ምንድን ነው? እግዚአብሔር ለሰው የገለጠው ታላቅ ፍቅሩ የተገለጠበት ነው። እግዚአብሔር ተመሰገነ ይሁን። ስለዚህ የተጠራ ነው፣ ለአንድነት ነገር ነው የምለማረ የመስቀሉ ቃል ለማወጅ ነው። እግዚአብሔር ተባረገ ይሁን። ምክንያቱም የመስቀሉ ቃል ለኛ ለምንድን ነው? ኃይላችን ነው። ለሚጠፉት ደግሞ ምንድነው? ሞት ነው። ነገር ግን እኛ ለሁሉ ሰው ሕይወት እንዲሆን ይህንን የመስቀሉን ቃል በእኛ ውስጥ እግዚአብሔር ደግሞ እንዲገልጠው ደግሞ እንጸልያለን። እግዚአብሔር ተመሰገነ ይሁን። በአንደኛ ቆሮንቶስ 17 ቁጥር ይቅርታ፣ ምዕራፍ 1 ከ17 እስከ 18 ባለው ላይ ጳውሎስ ምን ይላል? ከክርስቶስ የላከኝ ወንጌልን እንድሰብክ እንጂ እንዳጠብቅ አይደለም ይልና የክርስቶስን መስቀል ከንቱ እንዳይሆን በሰዎች የንግግር ጥበብ አሰብክም የመስቀሉ ቃል ለሚጠፉ ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ምንድን ነው እያለ ያለው ይህንን የመስቀሉ ኃይል በመስቀል ውስጥ ያለው ምስጢር በንግግር ችሎታ፣ በንግግር ጥበብ ምን ላድርገው፣ አልችልም፣ ልገልጥላችሁ አልችልም። ምንድን ነው የሚያስፈልጋችሁ? የአይን መገለጥ ነው የሚያስፈልገው። የልቦናችሁ አይኖች መከፈት አለባችሁ። መንፈስ ቅዱስ ራሱ ብቻ ነው ይሄንን የመስቀል ምስጢር ሊገልጽልን የሚችለው። የመስቀሉ ምስጢር ደግሞ ከተገለጠለን የክርስትና ህይወታችን እንደዚሁ እንደ ሁል ጊዜው የሚሆን ነገር አይሆንም፣ ይለወጣል። እግዚአብሔር የተመሰገነ ይሁን። ኑሮ መልክ ይይዛል። እግዚአብሔር ይባረክ። እግዚአብሔር ለሰው ያለው ዓላማ ሁሉ የተገለጠው በዚህ በአንዱ መስቀል ላይ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ የመጨረሻ ምን ነበር? ተፈጸመ። ምኑ ተፈጸመው? ሁሉ ነገር የተፈጸመው። እግዚአብሔር ይባላል። በሰው ላይ የመጣው በሰሞነቅ ምክንያት በኃጢአት ምክንያት የመጣው ሁሉ ነገር በመስቀሉ ላይ ነው። እግዚአብሔር ይጫነው ነው። እግዚአብሔር ይባላል። ስለዚህ እግዚአብሔር በረከት የሆነው ነገር ሁሉ፣ ከእግዚአብሔር የምንቀበለው ነገር ሁሉ አንድ ቁልፍ አለው። ቁልፉ መክፈቻው ምን ይመስላል መሰላችሁ? መስቀል ነው። እግዚአብሔር ይባረክ እና መስቀሉ ምንድን ነው ማለት ነው? መስቀሉ የምን ምልክት ነው? መስቀል እንደምታዩት ቀጥ ያለ ነው። ስለዚህ የሚያሳየው ምንድን ነው? በእግዚአብሔር እና በሰው መካከል ያለውን ግንኙነታችን የሚገልጽ ነው። እንደገና ደግሞ በጎን ደግሞ ያለ ደግሞ ያ ደግሞ እርስ በርሳችን ያለው ግንኙነት ነው። በመጀመሪያ ከእግዚአብሔር ጋር ቀጥ ካለው ከእግዚአብሔር ጋር ግንኙነት ካለ ህብረት ካለን ከእግዚአብሔር ጋር የተስተካከለ ነገር ካለ እርስ በርሳችንም የተስተካከለ ህይወት ይኖረናል። ስለዚህ ዛሬ በመስቀሉ ምንድን ነው ያገኘነው በረከት ያንን አብረን ከእግዚአብሔር ቃል እንመለከታለን። ስለዚህ ቀደም እንዳነበብኩት በፕሮግራማችን መጀመሪያ ላይ ኢሳያስ 53 ሙሉን አንብበን ነበረ እና የዛሬው መልእክታችን እንግዲህ በዚህ በኢሳያስ 53 ላይ የተመሰረተ ነው ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ውስጥ ኢሳያስ 53 ከቁጥር አራት እስከ አምስት ላይ ምን ይላል? በእርግጥ እርሱ ደዌያችንን ምን አደረገ ይላል ወሰደ፣ ህመማችንም ደግሞ ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ፣ እንደተሰቃየን ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። በእርሱም ቁስል ደግሞ ምን አደረገ ይላል ተፈወስን ይላል። እግዚአብሔር ይባላል። ስለዚህ የእግዚአብሔር ቃል የሚነግረን የሚመሰክርልን ነገር ምንድነው? በመስቀል ውስጥ ምን አግኝተናል ማለት ነው? ምን አግኝተናል? ድል አግኝተናል። በመስቀል ውስጥ ሙሉ ድል ነው ያገኘ ነው። እግዚአብሔር ይባላል። ጎሎሎ አይደለም፣ ሙሉ ድል ነው። እስቲ ጥቂት ነገር በመስቀል ያገኘናቸውን ነገሮች አብረን ለመመገብ በመጀመሪያ፣ በአንድ ቁጥር አሁን ባነበብነው ክፍል ላይ ኢሳይያስ ምዕራፍ 53 ቁጥር አምስት ላይ ምንድን ነው ስለምን ይናገራል እና ስለ ቅጣት ነው የሚናገረው ነገር ግን እሱ ስለ መተላለፋችን ተወጋ፤ ስለ በደላችንም ደቀቀ፤ በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፤ በእርሱም ቁስሉ ተፈወሰ። ምን ማለት ነው? ጌታ ኢየሱስ ክርስቶስ ምናችን ወሰደ ማለት ነው? ቅጣታችንን ወሰደ። የመጀመሪያው መስቀሉ ያመጣልን በረከት ምንድነው? ቅጣታችንን ወሰደ። የኃጢአታችንን ስሬት የምናገኘው እንዲሁ አይደለም። ነገር ግን ቅጣታችንን ማን ስለወሰደው ነው ማለት፣ ጌታ ኢየሱስ ክርስቶስ በመስቀል ላይ ስለወሰደው ነው። እግዚአብሔር ይባላል እና በመስቀል ላይ ዋናው የተሰጠበት ምክንያት ምንድን ነው? በዓለም ላይ የመጣውን ኃጢአት ሁሉ ቅድም ስናነበው ሳያስ 53 ላይ ምንድነው እያንዳንዱ ወደ ገዛ መንገዱ ምናደርገ ሄደ። እያንዳንዳችን የራሳችንን መንገድ፣ አንዱ አንዱ በቀኝ እያንዳንዱ በመሰለው መንገድ ምናደርገ ሄደ። ስለዚህ በአጭር ቃል እያንዳንዱ በራሱ መንገድ ሄደ ማለት ማለት ነው እያንዳንዱ በእግዚአብሔር ላይ አመፀ ማለት ነው። የእግዚአብሔርን ፈቃድ አልፈለገም ማለት ነው። ምክንያቱም እግዚአብሔር ፈቃድን በልባችን አስቀምጧል ያስቀመጠው ፈቃድ ምንም በፈቃዳችን እንድናመልከው በፈቃዳችን እንድንገዛለት እንጂ ተገደን እንድንገዛ አይደለም ተገደን እንድናመልከው አይደለም ግን ሰው ሁሉ የገዛ ፈቃዱን መረጥ በገዛ መንገዱ ሄደ ይላል ነገር ግን እግዚአብሔር ይመስገን የሁላችንን በደል በማለ ያስቀመጠ በሱ ላይ ያስቀመጠና ቅጣታችንን ጌታ ስክሱ ን አደረገው ወሰደው አሜን ስለዚህ ኃጢአታችንን ስርየት ተቀብለናል። ምን በማድረጉ? ኢየሱስ ክርስቶስ ቅጣታችንን ስለወሰደ። ስለዚህ መስቀል ላይ ጌታ ኢየሱስ ክርስቶስ በመሞቱ ምን አደረገማል? ቅጣታችንን ወሰደ። ምክንያቱም ለሰው ምንድን ነው የሚለው? አንድ ጊዜ ሞት፣ ከዛም በኋላ ምን አለበት? ፍርድ አለበት። ነገር ግን ከዛ ፍርድ በሞት ቅጣት የሚመጣው ከመጀመሪያው ሞት ማንም አያመልጥም፣ እንኳን ከሁለተኛው ሞት ከዘላለም ከእግዚአብሔር ጋር ከመለያየት ሞት እግዚአብሔር ሊያስመልጠን ክርስቶስን በመስቀል ላይ ሰጠ። እዚህ የመጀመሪያው አይናችን ሲበራ የምናየው ምድር የእኔን ቅጣት ተቀጥቶ ክርስቶስ በመስቀል ላይ ሆነ። ይሄ ሲገባ መንፈስ ቅዱስ አይኖቻችንን ሲከፍትልን መስቀልን ስናስብ በእኔ ፋንታ የሞተው ነው ኢየሱስ ክርስቶስ። የተሰቃየው ስለ እኔ ነው ስለ በርባን አይደለም፣ ስለ እያንዳንዳችን ነው። ለእኔ ኢየሱስ ክርስቶስ በመስቀል ላይ ቅጣትን ወሰደ። እኔ ቅጣት እንዳገኝ፣ እኔ በኃጢአት ምክንያት እንዳልቀጣ፣ ጌታዬ እርሱ ተቀጣ። እግዚአብሔር አባት በመስቀል ላይ አንድ ልጁን አሳልፎ በመስጠት የእኛን ቅጣት በልጁ ላይ በማድረግ ታላቅ የሆነውን በአእምሮ ልንረዳ ከምንችለው በላይ ቅድም ያነበብኩላችሁ ስፋቱን፣ ርዝመቱን፣ ጥልቀቱን ማወቅ የሚቻለው ያንን እንድትረዱ ጸል ያለ ያለው ምንድን ነው? ይሄ የእግዚአብሔር ፍቅር እጅግ ታላቅ ከመሆኑ የተነሳ ነውና በመስቀል ላይ ሰጠው። ስለዚህ መስቀልን ሳስብ በእኔ ፋንታ ጥፋቴን፣ ቅጣቴን የወሰደውን ጌታዬን አስባለሁ። የመጀመሪያው በረከቴ እንግዲህ ምንድነው? ቅጣቴን ኢየሱስ ወሰደልኝ። አሜን።